ሰላም አለይኩም ወራህመቱላሂ ወበረካቱ። ዲናችሁ እና ተከበራችሁ አሚሮ ቻናል ቤተሰቦች እንደምናላችሁ ሁሉ እኛ በጣም ደህና ነን። እንኳን ወደ ቻናላችን ተመለሳችሁ በሰላም መጣችሁ ማለት ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ሙልታ መጫን አትርሱ። ሁሌም የምንለቅላችሁ አይነት ቪዲዮዎች እንዲጠርሳችሁ ማለት ነው። እንግዲህ በፈርኒቸር እቃዎች፣ እንዲሁም በአረቢያ መጅሊስ፣ በኤሌክትሮኒክሶች እንዲሁም በተለያየ አይነት ነገሮች በየቦታው በመላ ኢትዮጵያ ላይ ብዙ ቦታ እንግዲህ ሼር ታቆኛላችሁ ማለት ነው። ዛሬ ደግሞ ወዴት ልትሄድ ነው? የነዚህን እቃዎችስ የእነማን ናቸው? ዋጋዎችስ ምን ይመስላሉ? የሚለውን ነገር ሁሉም ነገር ይዤላችሁ መጥቻለሁ ማለት ነው። ቻናሉን አዲስ ኮኔ ሰብስክራይብ አድርጉ፣ ላይክ ደግሞ ካላደረጋችሁ ላይክ አድርጉ ማለት ነው። ቀጥታ ወደ ቪዲዮ የምንገባ ነው የሚሆነው ማለት ነው። እነዚህ እንግዲህ የምትመርቁታቸው እቃዎች የሁለት ሰው እቃዎች ናቸው። በዛ ጋርም አሉ ሌሎች እቃዎች ማለት ነው። እዛ ዳር ድረስ ማለት ነው። የሁለት ሰው እነዚህ ሦስቶቹ የአንድ ሰው ናቸው። ይሄ አልጋ አንድ አለ። እዚህ ሁለት ቁምሳጥን እነዚህ አለ ቁምሳጥን፣ ተደራቢ አይደለም። እዚህ ደግሞ እንትን አለች ቡፌ፣ ሦስት ተከፋች አለች፣ መስታወት ስላልተደረገባት ነው። እነዚህ እንግዲህ የሁለት ሰው እቃዎች ያው አንድ መንገድ ስለሆኑ ትራንስፖርት በነገራችን ላይ እነዚያን ሁለቱ አንድ ላይ ስለሆነ በዛ በኩል የሚሄደው አንድ ላይ ነው የከፈሉት። ብቻውን ከፍል ይጎዳ ስለነበረ ማለት ነው። የት ነው የሚሄደው ደግሞ ካላቸው ይሄንኛው የሚሄደው ይሄንኛው እቃ እንትና የሚሄደው አቀስታ የሚሄደው ይሄ ሶስቱ አልጋው ቡፌውና ቁምሳጥ ነው ማለት ያንኛው ደግሞ መካነ ሰላም ነው የሚሄደው። ያው አቀስታን አልፎ አይደለ ወደ መካነ ሰላም የሚሄደው፣ አቀስታን አልፎ መካነ ሰላም ስለሚሄድ እንግዲህ ትራንስፖርት አንድ ላይ ከፍለው ነው ማለት ነው። ይሄን አቀስታውለን ያንኛው መካነ ሰላም ምናስረክብ ነው የሚሆነው ራሳችን ማለት ነው። ቪዲዮ እንዳናስረዝምባችሁ ወደ ዋጋዎቹ ምገባላችሁ ነው የሚሆነው ማለት ነው። እነዚህን አገልግሎቶች ከፈለጋችሁ እስከ ሌላ በሚቀመጥላችሁ ስልክ በዋሳብ በቴሌግራም እንዲሁም በቀጥታ መስመር ማናገር ትችላላችሁ ማለት ነው። እዚህ ጋር እንግዲህ ከቦፊዋ ስንጀምር ቺ ሶስት ተከፋች ነች። ከስር እንትንም አላት፣ እንደምትመለከቷት በጣም ቆንጆ ነች። ሶስት ተከፋች ነች በጣም አሪፍ ና ውብ የሆነች ቡፌ ነች እንግዲህ ለምትፈልጉ ሰዎች ወቅታዊ ዋጋዋ ሀያ ሺህ ብር ብቻ ነች ማለት ነው እ ለምትፈልጉ ወቅታዊ በሆነ ዋጋዋ ሀያ ሺህ ብር። በሯ ጠበብ ተደርጋ ይሰራል ካላችሁ ዋጋ አስተያየት ይኖረዋል። ሰፋ የሚበል ደግሞ ካላችሁ ትንሽ ሊጨምርባችሁ ይችላል ማለት ነው። እዚ ጋር ደግሞ ስንመጣ ሶስት ተከፋች ነው። ሶስት ተከፋች አሚሮ ጠቢያ መጅሊስና የፈርኒቸር ውጤቶች ማምረቻን ለቤቱ ድምቀትና ውበት ከመረጡ ምንኛ ታደሉ። እጀ ወርቅ የሀገር ወልጆች እንቅልፋት የተጠበቡባቸው ምርጥ ምርጥ ዲዛይን የፈርኒቸር ምርቶችማ ለእርሰው ይገባውታል። ከእርስ ቤት ውጭ የትም ቦታ የማይደገሙ የማይታዩ አሚሮቲ ፈርኒቸር ምርቶች ሲሆኑ አስተማማኝና ዘላቂ ጥራት እያደር የሚደምቅ የሚያጓጓ ውበት ውስጥ ድረስ የሚሰማው እውነተኛ ስሜት የእርሰውን ዘመን የሚሻገር ጥንካሬና ዲዛይን በብቃት እናመርታለን። በየትኛውም ቃል የማይገለጹ አስደማሚ አረቢያን መጅሊሶች፣ ሶፋዎች፣ አልጋ ለበለጠ ቦታለን ማየት ማመን ነውና፣ የዩቱብ ቻናላችን የሆነውን አሚሮቲ ውብን ይጎብኙና ስራዎቻችንን በደንብ ይመልከቱ። ይረካሉ፣ ይደምማሉ። አሁኑን ያዙናል። ምክንያቱም በስራዎቻችን ከገጠር እስከ ከተማ ብዙዎችን አስደሰተናል። ስልክ ቁጥር 0911 83 1444 አሊያም 0938 41 2145 እነዚህን ስልክ ቁጥሮች ተጠቅማችሁ በቴሌግራም በዋትሳፕ፣ በኢሞና፣ በማንኛውም ሶሻል ሚዲያዎች ተጠቅማችሁ አሚሮ ቲዩብን በማግኘት የአገልግሎታችን ተጠቃሚ መሆን ይችላሉ። ታማኝነትና ቀልጣፋ መስተንግዶ መለያችን ነው። ትልቅ ነው ህልማችን። አሚሮ ቲዩብን ሰብስክራይብ ያድርጉ። እዚህ ጋ ደግሞ ስንመጣ ሶስት ተከፋች ነው። ሶስት ተከፋች ተደራቢ የሌለው ነው። ሶስት ተከፋች ብዙዎቻችሁ እንግዲህ አብዛኛውን ጊዜ የሚምታተባችሁ ሰዎች አላችሁ እና ተደራቢ ያለውና የሌለው ዋጋ ልዩነት አለው ተደራቢ የሌለው ከብድር ልብስ ማስቀመጫ በላይ የሌለው ከሆነ ዋጋው ቀነስ ይላችኋል ይህን እንግዲህ የምትመለከቱን ደግሞ ሶስት ተከፋች ቡፌ ደግሞ የምፈልጉ ከሆነ ወቅታዊ በሆነ ዋጋው በሀያ ሺህ ብር ብቻ ማግኘት ትችላላችሁ ማለት ነው ይህን የመሰለ ሶስት ተከፋች ቡፌ በሀያ ሺህ ብር ብቻ ማግኘት ትችላላችሁ ይህኛውን ደግሞ ለምፈልጉ ይህም ሀያ ሺህ እዚህ ጋር ስንመጣ ደግሞ እንግዲህ ብዙ ቤት የምንወስደው ይህን አልጋ በነገራችን ላይ መጀመሪያ ጊዜ ነው ሰርፕራይዝ ስናደርግ ይዘን ይሄር ነው ማለት ነው ይሄ የምትመለከቱት እንግዲህ ደግሞ አልጋ ስንት ነው ደግሞ ካላችሁ፣ ወቅታዊ በሆነ ዋጋው ከሁለት ኮመዲኖ ጋር በሀያ አምስት ሺህ ብር ብቻ በሀያ አምስት ሺህ ብር ብቻ ይሄን የመሰለ አልጋ የምንሰጣችሁ ነው የሚሆነው ማለት ነው። ይሄ እንግዲህ የአንድ ሰው እቃ ነው የሚሄደው አልጋ ሀያ አምስት ሺ ቁም ሳጥኑ ሀያ ሺ ቦፌዋ ሀያ ሺ ብር ማለት ነው። እዚህ ጋር ደግሞ ስንመጣ ወደ መካነ ሰላም ደግሞ ሊሄድ የተዘጋጀ እቃ ደግሞ አለ። የመካነ ሰላሙ ደግሞ እቃ የምትመለከቱት እቃዎች ናቸው እዚህ ጋር ያሉት ማለት ነው። ይሄ አራት ተከፋች አለ አልጋ ዛጋር አለ ኮሞዲኖ አለ ቁም ሳጥን አለ። የነዚህንም ደግሞ ዋጋዎች የምንነግራችሁ ነው የሚሆነው ያው እንዳልኳችሁ ትራንስፖርት አንድ ላይ ነው የከፈሉት። ትራንስፖርት ይበዛብናል ብላችሁ እንዳትጨነቁ አንድ ላይ ትከፍላላችሁ። የተወሰነ የተወሰነ ብር አጋጭታችሁ ማለት ነው። እዚህ ጋር ስንመጣ ይሄ አራት ተከፋች ቡፌ ነው። ይሄንም ደግሞ ለምትፈልጉ ወቅት በሆነ ዋጋው ሀያ አምስት ሺህ ብር ብቻ ታገኙታላችሁ ማለት ነው። በሀያ አምስት ሺህ ብር ብቻ እንሸጥላችኋለን። እስከ ላይ ስልካችን አለ ዘጠኝ አስራ ሁለት አስራ አንድ ሀያ ሰባ አንድ ወይም ዘጠኝ ሀያ ሀምሳ ሶስት አስር ስልሳ ሶስት ማናገር ትችላላችሁ። እዚህ ጋር ደግሞ ስንመጣ ሌላ ደግሞ እንትን አለ። አልጋ ሜትር ከሀምሳ አልጋ አለ። ይሄ ደግሞ ባለ ቦክስ የሚባል አልጋ ነው። ትንሽ ዋጋው ጨመር ያደርጋል ቦክስ እዚህ ላይ ስለሚቀመጥበትና የሚፈጀው ማቴሪያል ትንሽ ጨመር ስለሚያደርግ ነው። ይሄ ደግሞ ወቅታዊ በሆነ ዋጋው ያኛውን ሀያ አምስት ሺ ብር ብለናችኋል። ይሄ ደግሞ ሀያ ስድስት ሺ ብር ነው ማለት ነው። ይሄ እንዳልኳችሁ ወደ መካነ ስለሚሄድ ነው። እዚህ ጋ ደግሞ ስንመጣ ምን አለ መሰላችሁ? ኮስሞቲክስ አለ። ኮስሞቲክስ እንግዲህ ያው አብዛኞቻችሁ ታውቁታላችሁ። ብዙ አይነት ኮስሞቲክሶች ናቸው ያሉት። እችን ደግሞ ኮስሞቲክስ ለምትፈልጉ ደግሞ ሰዎች ወቅታዊ በሆነ ዋጋዋ አስራ አምስት ሺህ ብር ብቻ ነች ማለት ነው። አስራ አምስት ሺህ ብር ብቻ ነች። እዚህ ጋር ደግሞ እንመጣለን። ሌላ እቃ አለ። እዚህ ጋር ደግሞ ሌላ እቃ አለ። ይሄ ደግሞ ስድስት ተከፋጭ ሙሳጥን ነው። በጣም ትልቅ ነው። ተደራቢ የለውም። ተደራቢ ካለው ተወሰነ ዋጋው ይጨምራል። ግን ተደራቢ ስለሌለው ይህን እንግዲህ ለምን ፈልጉ ደግሞ ወቅታዊ በሆነ ዋጋው ሰላሳ ሺህ ብር ብቻ የምንሸጥላችሁ ነው የሚሆነው ማለት ነው። እንግዲህ ደግሞ ለምትፈልጉ ሰዎች ደግሞ ወቅታዊ በሆነ ዋጋው ተደራቢ የለውም። ተደራቢ ካለ ተወሰነ ብር ጨምርባችኋል። ተደራቢ ግን ስለሌለው ስድስት ተከፋጭ የምትመለከቱትን በሰላሳ ሺ ብር ብቻ እንሸጥላችኋለን ማለት ተደራቢ ደግሞ ካለው 33 ሺ ብር ይሆናል ማለት ነው። ዛሬ እንግዲህ ይዤላቸው የመጣሁት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት የሚሆኑ የፈርንቸር እቃዎች ናቸው። ከዚህም በላይ በጣም ብዙ እቃዎችን ታውቃላችሁ በየ ቦታው እየደረስን ማለት ነው። እነዚህ እንግዲህ ወቅታዊ የሆነ ዋጋዎች ነግሬያችኋለሁ። እቃዎች ለምትፈልጉ ስክሪን ላይ ባለው ስልክ ማናገር ይችላላችሁ፣ በዋሳ በቴሌግራም በኢሞ እንዲሁም በሌላ ታስሮ ማናገር ትችላላችሁ ማለት ነው። ወቅዳችሁ ና ፈቅዳችሁ ስትከታተሉ ስለነበረ እጅግ ከልብ አመሰግናለን። ቀጣይ ቪዲዮ እስከምንገናኝ ወሰላም አሌይኩም ወረህመቱላሂ በረካቱ። አሚሮ ቲዩር ትራንስፖርት። ከእንግዲህ በኋላ ሀገር ሲገቡ በሌባ መዘረፍ ቀረ። ቤተሰቦች የመጥተው ካልተቀበሉኝ ማለት ቀረ። ከካርጎ ዕቃይን ማንያውጣልኝ ማለት ቀረ። ከተለያዩ የአረብ ሀገራት፣ ከአውሮፓ፣ ከኤዥያ፣ ከአሜሪካና ከየትኛውም የዓለም ክፍል ወደ እናት ሀገሮ ሲመጡ ቦሌ ዓለም አቀፍ አየር መንገድ ላይ በር ላይ ጠብቀን እንቀበለውትና ወደ ፈለጉት የኢትዮጵያ ክፍሎች በታማኝነት ምቾቶ ተጠብቆ በመረጡት ተሽከርካሪ እናደርሶታለን። ከወዳጅ ዘመዶ ጋር እናገናኙታለን። አሚሮ ቲዩር ትራንስፖርት እርሶእርስዎ የትኛውም የዓለም ክፍል ላይ ቢሆኑም በካርጎ ቃልከው የሚያመጣለው ተቸግረው ከሆነ እነሆ እፎ ይበሉ እኛለን ለንህሉ ማንኛውንም ዕቃ በስማችን በካርጎ ቢልኩ በታማኝነት ከቀልጣፍ አገልግሎት ጋር አውጥተን እናስረክቦታለን። ማየት ማመን ነውና የዩቱብ ቻናላችን የሆነውን አሚሮ ቲዩብን ይጎብኙና ስራዎቻችንን በደንብ ይመልከቱ። ይረካሉ፣ ይደምማሉ። አሁኑን ያዙናል። ምክንያቱም በስራዎቻችን ከገጠር እስከ ከተማ ብዙዎችን አስደስተናል። ስልክ ቁጥር 0911 83 1444 ጣሊያም 0938 41 21 45 እነዚህን ስልክ ቁጥሮች ተጠቅማችሁ በቴሌግራም፣ በዋትሳፕ፣ በኢሞና በማንኛውም ሶሻል ሚዲያዎች ተጠቅማችሁ አሚሮ ቲዩብን በማግኘት የአገልግሎታችን ተጠቃሚ መሆን ይችላሉ። ታማኝነትና ቀልጣፋ መስተንግዶ መለያችን ነው። ትልቅ ነው ህልማችን። አሚሮ ቲዩብ እና ትራንስፖርት አሚር ቲዩብን ሰብስክራይብ ያድርጉ።